ሁለተኛ የምን ር ር የሚባል ቅጣትን አልቀጣም። ሻወር መቀጣት የለባትም እዚህ ቲክታክ ላይ አስቆሙ። ሴት ምትቀጣ ካለች እራሱ አቁሚ ብለህ ተቆጣት። እሱ እኮ ጥሩ ሀሳብ ነው።

ናሆሜ ወጣ የት እንደሆነ ግራ ገብቶታል። ሁለት የሆነ ጣፋጭ ነገር ጠጥቼ አናቴ ሊወጣ ብሎ ወጣ። እሱ አረ እባክህ ተኛ፣ ነገ ነገ ያለ ነው። ነገ ምን አለ? ማላዊ በጣም ነው ማመሰግነ። የእኔ አባት እንዶ የተባረከ ሰው ነህ። እንዶ ኬት መጣ? እስኪ ነው ኮፒሊን ከሚያደርገው እኔ እራሴ ጋር ልጨዋት ነው የገባሁት እና ልምጣ ልላክላችሁ። እሺ እኔ አባት ፎሎ አርጊያቸዋለሁ። እናንተ አላወኳቸውም። ለዛ ነው ብርኬ ዜና ታንጠሯ ሰክሯል መሰለኝ ጠሩ አይመጣም ድግሱ ነው ትላለ የት አለ ታዲያ ምንድን ነው የጠሮት እኮ ነው ላምነ አንተ እኮ ነው ነቅሎኝ

ሰላም ሰላም፣ ብሎ አባይን ፋሚሊያስ የእኛ ጀግኖች የእኛ ጨረቆች፣ ይመቸን ይመቸን ይመቸን። እንዴት ናችሁ? እንዴት ናችሁ በናታችሁ?

እና ማርያምን በጣም እናመሰግናለን የኛ ውድ ቤተሰቦች ትለያላችሁ። በጣም ንገርም ጊዜ ነበር። እግዚአብሔርን እና እንዴት ብዬ ላስረዳችሁ። ብቻ አይ ቲንክ አሁን ስንት ሰዓት ነው? አምስት ሰዓት ከምናምን ነው እና ገብተን እኛ የምናወራበትን ታይም ወይ ነገ ወይ ከነገ ወዲያ ነገ ምንድን ነው ማታ ከቻልኩ እንገባና በደንብ እንቀውጠዋለን እንፍታታለን። ወይ እና ሁልኝና ትንሽ እናረ አ ቴንኪው ጊዜ ይኖረናል አ ግድ ነው ግድ ነው አሁን ሰዓት እየሄደ ስለሆነ አይ ትንሽ ሰው ልቀበል ቆይ እናመሰግናለን የእኛ ቤተሰቦች ሰላም ሰላም እንዴት ናቸው

ሳላችሁ እንኳን ደስ አለን የጨረቃ ፋሚዎች በሙሉ ሀይሚዬኔ ቆንጆ

ኮንግራብ ብዬ አለው። ሁሌ አሸናፊ ነን። እንዴት ነሽ? ደህና ነሽ? ይናት ይ የማን አሁን ይሰማል? አሁን ዓለምዬ እንኳን አውሎ ደስ አለም። ዘርዬ፣ ደህና ነሽ? በጣም ሰላም ነኝ። አይሰማም? ይሰማችኋል? ይሰማል እንጂ ይሰማልማ። ሰላም ናችሁ? እንኳን ደስ አላችሁ።

የእኔ ቆንጆ የእኛ ጀግና ትለዩ ብናላችሁ፣ እግዚአብሔርን እና ማርያምን በጣም እናመሰግናለን። ጌመር ከሚባሉት ጋር ገብተን ሳ ሳ ሳ ሳ ሳ ሳ ሳ ሳ ሳ ሳ እሺ እኔ እየነዳሁ ስለሆነ ማውራት አይመቸኝም። በጣም ወዳችኋለሁ ሃይሚዬ። ስላየሁ በጣም ደስ ብሎኛል። በጣም ነው የምወዳችሁ። እንዴት ናችሁ? እንኳን ደስ ያላችሁ። ሃይሚየ የኔ ጣፋጭ የኔ ልዩ ስወድሽ የኔ ቆንጆ እሺ። ሁሌ ፈገግ ብላችሁ ኑሩ፣ የኛ ጨረቃዎች። ቡርኬ ጉንጯን ሳምላት በጌታ ፍ ይላርጋል ይኔማር በጣም ነው ሁሌም ወደ ፊት እሺ። አይለያችሁ ፈጣሪ እስከ መጨረሻ አብራችሁ ቀጥሉ። ሀይሚሊ አራት ልጆቹ እንዴት ናችሁ? አለ ትንሽ እያደረገው እንጂ ቸኮላው ግን እንዳለ ነው። ሁሉንም ያበለሻቸው ፈላጉና ሁሉንም አበላቸው። ይህን ቆንጆ በጣም ነው የምወድሽ፣ እሺ መቼም አይክፋሽ እሺ፣ ሁሉም ደስ ብሎሽ ስቀሽ ኖሪ እሺ፣ እኛ ቆንጆ ወንድማችን አንተንን በጣም ነው የምንወድ። እንዳይከፈው ብለሽ ነዋ እንጂ የማይከፈውማ አንቺ እያለሽ። ነገ እምትፈልገኛለች። እሺ እናቴ በጣም

እና እንኳን ደስ አለኝ እኮ ማንኛውም ቡራ ደስ ብሎኛል። አይ ሰላም፣ እንዴት ናችሁ? እንኳን ደስ አላችሁ። አለሁ እግዚአብሔር ይመስገን። እንዴት ናችሁ? ሰላም ናችሁ? ሃይሚዬን ቆንጆ እንዴት ነሽ? ጋራችን እያሉ ነው ከታች